ሉሌት፣ ቆይ አንቺ አይገባሽም እንዴ? ከዚህ በኋላ ከካለብ ጋር በፍጹም መኖር አትችም። እኔ ነገርኩሽ የመጨረሻ ውሳኔ ነው። ገባሽም አልገባሽም ከሱ ጋር መኖር የለብሽም እያልኩሽ እኮ ነው ብላ ልዕልት ሉሌት ጋር ትጮህባታለች። ሉሌትም ቆይ ስለተፈጠረው ነገር ወይም ስለምታቂው ነገር ለምን አልነግረኝም? ለምንድነው እንደው እንደዚህ ዳር ዳሩን እየሄድሽ የምታስጨንቀኝ? እኔ እስከማቀው ድረስ ካልበን ወደዋሎ፣ ስለዚህ ከሱ ጋር መኖር እፈልጋለሁ ፈልጋለሁ ብላ ስትላት፣ መጨረሻ ላይ ያው ካለብ የጠንቋይ ልጅ እንደሆነና በፍጹም ለሷ እንደማይመጥናት በከዛም ባለፈ ደግሞ ከሱ ጋር በፍጹም ግንኙነት እንዳይኖራት ትነግራታለች ከዛ ይህን ነገር የማታውቅ ነበር የመሰላት ልዕልት። እናም ሎሊት ቀጠላ ያደረገች ና እንደ ስለዚህ ነገር እኮ አውቃለሁ፣ በፊት እያጣራው ነበረ። እናም ስለዚህ ነገር አውቃለሁ አባቱ አንዳንድ ነገሮችን ሲሰራ እንደነበረ ና እሱ ግን ምንም አይነት ግንኙነት እንደሌለው ከልብ ከዚህ ነጻ እንደሆነ አውቃለሁኝ ብላ ለልዕልት ስነግራት ነግራት ልዕልት ይህ ነገር አዲስ ነው የሆነባት። ምክንያቱም እሷ የማታቅ ነገር ነበር የመሰላት እሷ የማታቅና በማታቀው ነገር እየተጫወተባት ወይም ማለት በቃ ገንዘቧን ለመውሰድ እንደመጣ ነበር የተሰማት። ስለዚህ ልዕልት ይህን ነገር አውቃለሁ ስለዚህ ምንም ነገር እንድትይኝ አልፈልግም። እኔ ከካልብ ተለይቼ መኖር አልፈልግም። ስለ ካልብ አስተሳሰብና ስለ ካልብ ማንነት እኔ በደንብ አቃለሁ ብላ ለልዕልት ስመልስ ላት ልዕልት ደግሞ በጣም ተበሳጭታ እና እያወቅሽ ነበር ይህን ነገር ስታደርግ የነበረው እያወቅሽ ነው፣ በጣም የሚገርመው ነገር እያወቅሽ ነው፣ ይህም ሁሉ ጉድ እያወቅሽ ነው ከእሱ ጋር መኖር የምትፈልጊው ብላ ስትላት አዎ አቃለሁ፣ ላንቺም ላስረዳሽ ነበር። ነገር ግን አንቺ ጭንቀት ውስጥ ስለነበርሽ እና በጣም ችግር ውስጥ ስለነበርሽ ለአንቺ ማስረዳት አልቻልኩም። ነገር ግን አንዳንድ ነገሮችን ሳስረዳ እኔ ደርሽ በታለው። ስለዚህ ከዚህ ነገር ደግሞ አባትዮ እንጂ ልጅዮ ምንም አይነት ግንኙነት የለውም ብላ ትመልስላታለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ያደርጋችሁ፣ ቤተሰቡ ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ። እናም ልዕልት በጣም ተናዳ ተነስታ ትታት ትሄዳለች። አንቺ እያወቅሽ ነው ይህን ነገር እሱ ጋር አብሬ እኖራለሁ የምትይው በጣም ነው የሚገርመው። በጣም ነው የሚያሳዝነው እኔ እኮ የማታቂ መስሎ የነበረ እኔ ያናደደ ነገር በእንዶ ታቂ ያለሽ ነገሩን ማወቅሽ እያወቅሽ አብሬው እኖራለሁ ማለትሽ ነው። ለእኔ እንድትነግሪኝ ወይም ለምን አልነገርሽኝም ብዬ አይደለም የምናደድብሽ፣ ነገር ግን ነገሮችን ሁሉ እያወቅሽ ከሱ ጋር እኖራለሁ ብልሽ ማሰብሽ በጣም ያናደዳል ትላትና ስለዚህ የመጨረሻ ውሳኔ ነው። አንቺ ከካለብ ጋር በፍጹም ልትኖሩ ያትችም። ወይም ያንቺና የካለብ ግንኙነት እዚህ ላይ ማብቃት አለበት ማቆም አለበት። ይህ የመጨረሻ ውሳኔ ነው ብላ ተነስታ ትሄዳለ። በነገራችን ላይ ነው እዚህ ላይ ማለት የምፈልገው ነገር ልዕልት ምን አገባት እንዴ? ሎሊት ወዳው አፍቅራው አብራው መኖር ከፈለገች ልዕልት ምንድነው የመለከታት? በዛ ላይ ደግሞ የሎሊት ሞኝነትና ጅልነት ውሳኔዋን እሷ ታውቃለች። ነገር ግን ያም እየመጣ እየደነፋባት ያለ ያም እየመጣ በህይወቷ ለመወሰን እየሞከረ ወይም እያደረገ ን ያለው እና ሉሊት ለምንድ ነው የራሷን ውሳኔ ወስና አያገባሽም ልዕልትን ብትሆኚ አንቺ እህቴ ነሽ እንደ እህትነት ወድሻለሁ አከብርሻለሁ ነገር ግን በህይወቴ ውስጥ እንድትገቢ ወይም ጣልቃ እንድትገቢብኝ አልፈልግም ማለት ነበረባት። ይህን ነገር ግን ልታደርግ አልቻለችም። አንቺ ይህን ማለት ልዕልት ሉሊትን ከዚህ ሰውዬ ጋር በፍጹም ልትኖሪ አይገባሽም ይህ ነገር ማቆም አለበት ይህ የመጨረሻ ውሳኔ ነው ብላ ስትላት የመጨረሻ ውሳኔሽ ከሆነ አንቺ አይመለከተሽም በእኔ ህይወት ውስጥ በፍጹም አያገባሽም ማለት ነበረባት ነገር ግን ይህም ማለት አልቻለችም በሌላ በኩል ካልብ የሆነ ምግብ ቤት ሆኖ ዳዊት ደውሎለት ወለት እንዲገናኙ ይቀጥረዋል እናም ሁለታቸው ከተገናኙ በኋላ የሆነ ትንሽ ነገር ላወራ ፈልጌ ነበር ብሎ ለካለብ ይለዋል፣ ማለት ነው። ዳዊት ካለብም እስኪ ተናገር፣ ምናልባት መልካም ነገር የምትናገረው ካለ እስኪ ለስማው ብሎ ሲለው፣ ያው እስከ ዛሬ ድረስ ጥሩ ያልሆኑ ነገሮችን አሳልፈናል አቃለሁ። ነገር ግን አሁን መልካም ነገር አስበህ ከሆነ እሽ፣ ይቀበልሃለሁ፣ እንኳን ደህና መጣህ ብሎ ካለብ ይቀበለዋል። ከዛም ዳዊትም ያው አንተ በአንዳንድ ነገሮች እያናደድከኝ እንጂ እኔ እኮ እስከዛሬ ድረስም ቢሆን ለአንተ መጥፎ ሁኜ ወይም መጥፎ ነገር አስቤ አይደለም። ነገር ግን በአንዳንድ ነገሮች አንተ ታስቀይመኝ ነበር፣ ለዛም ነው ሲለው እሺ ለዛም እኮ ነው ያው አንዳንድ ጊዜ ያለ ማሰብ ያለ ማገናዘብ የሚባለው ነገር አይደለም። ስለዚህ ያው ያለ ማገናዘብ ስለነበረ ነው። እናም ለዛም ነው አስቀድሜ ይቅርታ የጠየቅኩ። ስለዚህ አሁንም ይቅርታዬን ተቀብለህኛል። ተቀብለህኝ ደግሞ መልካም ነገር አስበህ ወይም ለእኔ ጥሩ ነገር ልመክረኝ ስለመጣህ ከልብ አመሰግናለሁ ብሎት ይነጋገራሉ እናም አንድ ነገር ልጠይቅህ እፈልጋለሁ ብሎ ካለብን ይጠይቀዋል ዳዊት። ዳዊት ካለብን ምንድን ነው እስኪ ንገርኝ ብሎ ሲመልስለት፣ ያንተና የሉሊት አብሮ መሆን በጣም ደስ ይላል፣ መታረቃችሁንም ወደጁ አለው። ነገር ግን አሁን ወደ ትዳር መግባታችሁ በጣም የፈጠን አይመስልህም? ብታስቡበት ጥሩ አይመስልህም? ያው እንደምታውቀው ሉሊት ያሳለፈችውን ህይወት ታቀዋለህ። በእናቷ ዙሪያም የተከሰተውን ነገር ታቃለህ። እናም ከዛ ሁሉ ወጥታ አሁን ነው ትንሽ አረፍ ብላ መኖር የጀመረችው እና ፈጥነ ወደ ትዳሩ መግባቱ በጣም አስፈላጊ መስሎ አልታየኝም። ረጋ በትል መልካም ነው ብታስቡበት መልካም ነው። እኔ አብራችሁ መኖራችሁን ጠልቸው አይደለም፣ በጣም ደስ ይለኛል። ነገር ግን ወደ ትዳር መግባታችሁ ለኔ መስሎ አልታየኝም። በጣም የቸኮላችሁ ነው የመሰለኝ። በዛ ላይ ደግሞ እናንተ ልጆች ናችሁ። ልጆች እስከሆናችሁ ድረስ ደግሞ ወደ ተዳሩ ቸኩሎ መግባቱ ለእናንተ ጥሩ ነው ብያላስብ፣ ብትረጋጉና ብታስቡበት መልካም ነው ብሎ ለካሌብ ይለዋል። ካልብም መለስ አደረገ ና አንተ እውነት ግን ነው። ስለ ምክርህ አመሰግናለሁ። ለሉሊት ማሰብህ እንደዚህ ስለመከርከኝ እኔም ከልቤ ነው የማመሰግነው። ነገር ግን እኔ አንተ የኔና የሉሊትን ፍቅር ስላልተረዳኸውና ስላልገባህም ሊሆን ይችላል። ሲቀጥል ደግሞ እኔ ብቻዬን መኖር በጣም ሰልችቶኛል። እናም ተሰብስቤ ከእሷ ጋር መኖር ፈልጋለሁ። ለዛም ነው ቶሎ እንዲሆን የፈለግኩት። ስለዚህ ከዛ ውጭ ሌላ ምንም ነገር የለም። እናማቸው ቋንንም ደግሞ እኔ ተሰብስብ መኖር ስለምፈልግ ነው። ሉሊትን ደግሞ አፈቅራት ያለው ወዳት አለው እሷም እንደዛው ተወደኛለች ሲለው ዳዊት አሁንም ቀጠል ና እኔ አብራቹ መኖራቹን ጠልቹ አይደለም። ነገር ግን ገና ልጆች ናቸው። ወደ ከ ከመግባታቸው በፊት የለቁንስ በደንብ ና ትዳር ከመያዛችሁ በፊት ወይም ከዛ በኋላ ችግር ከሚፈጠር ከወድሁ በደንብ ብታስቡበት መልካም ነው ይለዋል ማለት ነው። እሱም አመሰግናለሁ፣ ለዚህ አስተሳሰብህ። እናም ደግሞ እኔ ግን አስቤበታለሁ፣ ወሰኛለሁኝ፣ እኔ ተሰብስቤ መኖር ስለምፈልግ ነው ተባብለው ይግባባሉ። ከዛ ባለፈም ዳዊት አሁንም ቀጥል ያደረገ ና። እሺ አሁን ስለ ሌላ ነገር ልጠይቅ እፈልጋለሁ ሲለው፣ ስለ ምንድን ነው የምትጠይቀኝ ሲለው፣ አልማዝን እንዳገኘሃት አውቃለሁ እና በምክንያት ነው የተገናኛችሁት ማለት ለምንድን ነው ያገኘሃት ብሎ ሲለው፣ እሱም ሁለታችንም አንድ አይነት ሆነን አይደለም ብሎ፣ በቃ ስለዚህ ነገር በሌላ ጊዜ በሰፊው እናወራበታለን አሁን የሆነ ቦታ ሊሄድ ስለሆነ ለዛ ጉዳይ መሄድ አለብኝ ብሎ ማለት ይቋጫዋል፣ ማለት ነው ወሬውን እዚህ ላይ። ዳዊትም እሺ በሌላ ጊዜ እናወራለን ብሎ ይሄዳል። በሌላ በኩል አሁንም ሉሊት ለብቻዋ ሆና እየተጨነቀች ነው ያለችው። ማለቴ ዳዊትን እሺ ማለት ነበረብኝ ማለት ካለብን እሺ ማለት ነበረብኝ የለብኝም፣ ለምን እሺ አልኩት እያለች እየተጨነቀች ነው። በሌላ በኩል በጣም የሚያሳዝነው ነገር ወይዘሮ አልማዝና ልዕልት አንድ ላይ ሆነው እየደውሎት እየዶለቶባት ነው ሉሊት ላይ ማለት ነው። ወይዘሮ አልማዝ ሁላችንም እንደምናውቀው ለሉሊት መቼውንም ቢሆን ጥሩ ነገር ተመኝታላት አታቅም ና ልዕልት እየወሰደ ሁሉንም ነገር ስለምትነግራት አሁንም ከካለብ ጋ ያላትን ግንኙነትና የጠንቋይ ልጅ እንደሆነ ና ሁሉንም ነገር እያወቀች አብረው መኖሩን እንደፈቀደች ሁሉንም ለወይዘሮ አልማዝ ስትነግራት፣ ወይዘሮ አልማዝ ደግሞ እሷ ለእሷ አዝናላትና ለእሷ ፈልጋ ወይም ለእሷ ጥሩ ነገር አስባ ሳይሆን ገንዘቡ እንዳያመልጣትና ና ገንዘቡ በካልብ እጅ እንዳይገባ ስለፈለገች ይህን ነገር ማቆም አለብን፣ ይህ ነገር በፍጹም ሊሆን አይችልም፣ በመተት ይዟት ይሆናል፣ የመስተፋቀድ አድርጎባት ይሆናል። ስለዚህ ይህ ነገር ሊሆን አይገባም እያለች ወይዘሮ አልማዝም እያሰበችበት ነው ይህ ጋብቻ ና ይህ ግንኙነታቸው እንዲቆም ማድረግ አለብን እያለች ነው ወይዘሮ አልማዝ። ልእልትም በሚገርም ሁኔታ አልገባትም። ወይዘሮ አልማዝ ያው የእናቷን ጸባይ ታውቃለች። ነገር ግን ወይዘሮ አልማዝ ከገንዘብ ውጭ ሌላ ምን የምታመልከው ስለሌላት ሉሊት ምን እንደምታደርግ አባላቅም። ግን በጣም የሚያሳዝነው ነገር ከዛ ውጭ ደግሞ ኤልሳ ተብዬዋ የቤቱን ካርታ ግኝተዋለች ና ያም የቤቱን ካርታ ይዛ ለወይዘሮ አልማዝ ልትሰጣት ከቤት ወጥታለች እና ያ ካርታ ወይዘሮ አልማዝ እጅ ከደረሰ ምን እንደሚፈጠር እንግዲህ ወደፊት የምናየው ይሆናል ማለት ነው። ለማንኛውም እንግዲህ ወይዘሮ አልማዝ እና ልጅቷ በጣም ከተናደውና ና ከሚገባው በላይ ተበሳጭተው ያወሩበት ነው። በዚህ ዙሪያ ሉሊት ከሱ ጋር መሆን የለባትም፣ ገንዘቡን አሳልፎ አልሰጥ ነው፣ ገንዘቡን አሳልፎ አልሰጥ ደግሞ እጄን አጣጥፊ አልጠብቅም እያለች ወይዘሮ አልማዝም እየተናደደች ነው ማለት ነው። ውድና የተከበራቸው ቤተሰቦች፣ ያው ቀጣ ያለው ቀጣዩን በቀጣይ ይዤ እመጣለሁ። እኔ እዚህ ላይ ያበቃለሁ። ፕሊስ ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በተለይ ላይክ ማድረጋችሁን አትርሱ። አመሰግናለሁ። በአባይ ውዶቼ በያላችሁበት ሰላማችሁ ይብዛልኝ። ቻው ቻው።